ሰላም ጤና ይስጥልኝ ክቡራንና ክቡራት የት ብቻ ቤተሰቦች አንድ ወሳኝ ሳይን ጦማር ወደ እናንተ አቀርባለሁ። እስከ ፍጻሜው አብራችሁ ተቆዩ ዘንድ በአክብሮት ተጠይቃለሁ። የአምስት መቶ ዓመት የጥፋት ፍጻሜ የመጨረሻው ምዕራፍና የአምስት መቶ ዓመት የውድቀት ትንሣኤ የመጀመሪያው ምዕራፍ ግብ ግብ ላይ እንገኛለን። ሀገራችን ኢትዮጵያ ከግራኝ ወረራ በፊት በነበረችበት ቁመና እንዳትራመድ ካደረጉት ምክንያቶች ዋና ዋናዎቹም የምዕራባውያን አሳሾችና ሚሽነሪዎች ሴራም፣ ኦቶማን ቱርክ በቀይ ባህር ዙሪያ ያደረገው ወረራ የአረቦች ሴራም፣ የጽዮናውያን እንቅስቃሴ፣ የውስጥ ችግር፣ በተለይ ፖርቹጋላዊ ሚሽነሪ ቄስ ፍራንሲስኮ አልባሬስ ያደረገው ጥናትና ተግባር ኢትዮጵያ አሁን ላለችበት ዝቅጠት ተጠቃሾች ናቸው። በተለይ የአልባሬጽና የአፄ ልብነ ድንግል ውል ለግራኝ ወረራ በር እንዲከፍት ማለም ፖርቹጋል ቀይ ባህር ለመቆጣጠር በነበራት ፍላጎት ኦቶማን ቱርክን ማስወገድ ነበረባት። ለዚህ ደግሞ ዋናው መፍትሄ አጼ ልብነ ድንግል ነበሩ። አጼ ልብነ ድንግል ከኢየሩሳሌም፣ ከሶርያ፣ ከግሪክ፣ ከሮማ ከፈለጉት የክርስቲያን ሀገራት ጋር ግንኙነት ለመፍጠር ቱርክን ከቀይ ባህር ዞርድ ማድረግ ምኞታቸውና ፍላጎታቸው ስለነበር ከአምስት ዓመት ውይይት በኋላ ካልባሬጽ ጋር ተስማሙ። ምጽዋ ላይ የፖርቱጋል የጦር ሰፈር እንዲመሰረጥ የካቶሊክ ቤተ ክርስቲያን እንዲታነጽ በፖርቱጋል በኩል ሕክምና፣ ትምህርት፣ የመድፍ ሥራ፣ የባሩድ አመራረት፣ የጦር መሳሪያ ፋብሪካ በሽንብራ ኩሬ በዛሬዋ ደብረ ዘይት እና በንጦጦ እንዲከፈቱ ተስማሙ። ነገር ግን አልባሬጽ አምስት ዓመት ሙሉ በኢትዮጵያ የስለላ ስራውን ሲሰራ ሴራውንም ሲያሴር ከላይ እስከታች ከቀኝ ወደ ወደ ግራ የጠቅላለው ሲያጠናና በዚያም በዚያው ንጉሱ ደጅ ሲጠና ከርሞ ነው። ወደ ሀገሩ ሲመለስ እሱም መልምሎም ወደ ኢትዮጵያ ያላከው ንጉስ ጉዝ ሞቶ አገኘውም፣ ወራሴ መንግስት የሆነው ልጁን አልባሬጽን ችላ አለው። የልብነ ድንግልና የአልማሪጽ ውል ፈልቆ ቱርኮቹ ጆሮ ከደረሰ በኋላ ቱርክ ግራኝ አህመድን እስከ አፍንጫው ድረስ አስታጥቃ አጼ ልብነ ድንግልን በእጃዙር ዙር አጠቃችን። አጼ ልብነ ድንግል የአማካሪን ሽማግሌዎችን ምክር ሰምቶ የትግራይ የጦር አዛዥ የነበረውን ከናቴ ጋር ወስልታል በማለት በግዞት ራስ ዳሽን ላይ አግዘው ያለ ውሃና ያለ ምግብ አሰቃይተው ገደሉት። ዋናው የጦር አዛዥ የነበረውን የላስታ ተወላጅ አበጋዛን ደብርሃንንም ደብተራዎች ለንጉሥ ቅን አያቀርቡም በዕለታ ተችታል ብለው አንገቱን በሰፍ አስቀሉት። ከዚህ ምክንያት አጼው ብቃት ያላቸውን አዋጆች በአንድ ጊዜ አጡ። የትግሬንና የላስታን የህዝብ ድጋፍም ተነጠቁ። በመሃል አገር ብቻ ተወስነው ቀሩ። ለአንድ ሀገር በአጭር ጊዜ የካበተ የጦርም ሆነ የማንኛውን የማንኛውንም እውቀት ባለቤት የሆኑ ሰዎችን ማጣት ጉዳቱ ከፍ ያለ ነው። በፋሽስት ኢጣሊያ የተጨፈጨፉት ሊቃውንተ ከኢትዮጵያ ቀጥሎ በመንግስቱ ንዋይና በግርማሜ ንዋይ የተጨፈጨፉት ደርግ ሲመጣ አገር ያረዳቸው በነጭ ሽብርና በቀይ ሽብር በሁለት ጎራ ተከፍለው የተጨፈጨፉት ምሁራን ደርግ መንግስቴን ሊገለብጡ ነበር ብሎ የረሸናቸውን ጀነራሎች አገሪቷን የተማረ በማሳጣት ዋጋ አስከፍላታለች። ወያኔና ሻቢያ ወደ አራት ኪሎ ጉዞ የጀመሩት መንግሥቱ ኃይለማርያም የግንቦት መፈንቅለ መንግስት አድራጊዎች ናቸው ያላቸውን በሙሉ ከረሸነ በኋላ ነው። ወያኔም ከጫካ እንደገባች አርባ ሁለት የዩኒቨርሲቲ ሊቃውንት አባረረች። ከዚያ ወዲህ የትምህርት ጉዳይ በገነት ዘውዴና በደመቀ መኮንን ወዘተ እጅ ወድቆ አብይ አህመድን ወለደም ይኸው ማይምነትን እንደ ካባ ለብሰን ድንቁርናና እና ተስፋፍቶ አገር የወርዳ አገር የወሪ መፈንጫ ሆና ቀረችም። ይኸው ማይምነት እንደ ካባ ለብሰን ድንቁርና ተስፋፍቶ አገር የወሪ መፈንጫ ሆና ቀረችም። ዓፄ ልብነ ድንግልን አማከው ሁለቱም የጦር አዛዦች እንዲገደሉ ሴራ ያሴሩት ያፈረሱ ደብተራዎች ነበሩ። ንጉሱ ህፃን ስለነበረ በዚያ ላይ ዋዛ ፈዛዛ፣ ዘፈን፣ ውዳሴ የሚወድ ውዳሴ ከንቱ የሚያጠቀው ስለነበረ ካህናቱ ርሱን ከእስራኤሉ ንጉሥ ከጠቢቡ ሰለሞን ጋር እያመሳሰሉ ጦርነት አይመጣም አንተ የሰላም ንጉሥ ነህ እያሉ በግጥም በቅኔ እያሞጋገሱ ድርጓቸውን እያሳደጉ ተንደላቀው ይኖሩ ነበርም። የጦር አዛዦች ግን መካሪ ካህናቱ በማስጠንቀቅ ንጉሱን ሳይሆን ፈጣሪን አመስግኑ፣ ንጉሱን አታሳንፉ፣ ሀገር እያለ ጦርነት አይኖርምና ለማንኛውም ለጦርነት ይዘጋጅ ብለው በመናገራቸው ደባልትራኑ ተከፍተው ጥቅማ ጠቅማቸውን የሚያስቀርባቸው ስለመሰላቸው አሲረው የጦር አዛዦቹን በሙሉ አስገደባቸው። ይህን ነጩ አጋጣሚ ያገኘውና በኦቶማን ቱርክ ሙሉ ድጋፍ የተጠለቀለቀው ግራኛ አመድን በሰፊው ወረራውን ፈጸመም። በዓለም ላይ ታይቶ የማይታወቅ ውድመትን በኢትዮጵያ ላይ ደረሰም። በሀገሩ የሚመክት ወንድ ጠፋ፣ አጼ ልብነ ድንግልም የግራኝን የጦር ስልት የሚያውቁ ልምድ ያላቸው አዋጊዎችን በመግደሉ እሱም ሕፃን በመሆኑ አስራ አምስት አመት ሙሉ ጫካ ለጫካ እየተንከራተተ ውድመት ቀጠለም። ካህናቱም የራሳቸውን ስህተት ለንጉሱ በማሸከም አንተ ጠቢቡ ሰለሞን ነህ እያሉ በወዳሴ ከንቱ አደንዝዘው ሽባ አድርገው እንዳላስቀመጡት መልሰው መንጉሱ ጦር አውርድ እያለ መሬትን ዘርፏል፣ ግድግዳ በጦር ወቅቷል፣ መገበሪያ ስንዴ ጫነ፣ ዕጣን ለገዳማት እየላከ ፈጣሪ ጸሎታችንን ሰምቶ ጦር እንዲያወርድ ጻሉልኝ ብሏል። ጠላት በማውጣታችን ጀግነታችንን ጣላት በማምጣታችን በማጣታችን ጀግንነታችንን የምንፈትንበት ጦርነት አጣን፣ ሰባን፣ ቦካን፣ ወፈን፣ መንቀሳቀሳ ቃተን በማለት ፈጣሪን ጦር አውርድ ብሎ ወጥቷል እያሉ ንጉሳቸውን ወቅሰው ግራኝ አዛዜልን አድርገው አግንለው ጻፉ። ፖርቹጋሎችም ኢትዮጵያ በደንብ መውደሟን ሲያዩና ንጉሷ አማራጭ እንዳጣ ሲረዱ እርዳታቸውን ለገሱ። ንጽዋ ላይ ያሰቡትን የካቶሊክ ቤተ ክርስቲያን የመስራት እቅድ አሳድገው መላውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በካቶሊክ ለመተካት ሞከሩ። በዚህ ምክንያት በአጼ ሱስንዮስ ዘመን ንጉሱ ራሳቸው ኳትከርታዊ በአዋጅ የኢትዮጵያ ኦርቶዶክስ ሃይማኖት ትፍረስ፣ የሮም ካቶሊክ ትንገስ በማለት አወጁ። አዋጁንም ተከትሎ አዋጁን የተቃወሙ ስምንት ሺህ ካህናት ምዕመናን፣ ጎንደር ደንቀዝ በተባለ ስፍራ ብቻ ስምንት ሺህ የተዋዶ ልጆች ዝቅ ብሎ ባታቸውን ከፍ ብሎ አንገታቸውን ቋርጦ ሳይፎ ጨፈጨፋቸው። ልጅ አጼ ፋሲል ነግሶ የቀደመው አዋጅ እስኪሻር ድረስ ኦርቶዶክሳዊያን በፍዳ የመከራ ዘመንን አሳለፉ። ከዚያን ጊዜ ጀምሮ ህዝቡን በመነጣጠል እስከ አጼ ቴዎድሮስ ዘመናዊ መንግስት ድረስ ቀጠሉበት። አጼ ቴዎድሮስ እንደምንም ኢትዮጵያ አንድ አደረጉ። አጼ ቴዎድሮስ እንደምንም ኢትዮጵያ አንድ አደረጉ። ቆይቶ በኋላም የእንግሊዝ ሚሽነሪዎች ለአጼ ቴዎድሮስ አማካሪ ሆነው ቀርበው የካህናቱን ርስት እንዲናቅሉ ወዛዝርቱን፣ መኳንቱን እንዲነቁ ርስት ጉልታቸውን እንዲናቅሉ ዘመናዊ የጦር አደረጃጀት እንዲመሰረቱ የተደበቁ ብራናዎችን በገዳም በአድባራት ያሉትን በሙሉ አሰባስበው መቅደላ አምባ ላይ በአንድ ቦታ እንዲሰባስቡ አሳሰቧቸውም። የኛ ሀገር ያደገችው እንደዚህ ባለ ስርዓት ነው አሏቸው። እርሳቸው ያሏቸውን በሙሉ ፈጸሙ። የቤተክርስቲያን ደወል፣ ቃጭል፣ መስቀል በሙሉ ለመድፍ ስራ ሰብስቡ አሉ። ከካህናቱ ጋር በዚህ ተቆራረጡ። ይህ ድርጊታቸው ውግዘትን አከናነባቸው። አጼ ቴዎድሮስም ያለ አማካሪና ያለ ደጋፊ ብቻቸውን ቀሩ። የእንግሊዝን ሴራ የተረዱ ተኳሹን የገደለ መድፍ ሰርተው ሲያሳያቸው ነው ንጉሱም ሴራቸው ነው ንጉሱም ሴራቸውን አውቀው አሰሯቸው። እንግሊዝን በዕቅዷ መሰረት በቀላሉ አጼ ቴዎድሮስን ብቻቸውን ስታገኛቸው አጼ ዮሐንስን መንገድ መሪ አድርጋ በጦርነቱን ንጉስ ራሳቸውን አጥተው ጠላትን መቅደላ አምባ ላይ ከሀገሪቱ የተሰበሰቡትን በርካታ ምስጢራዊ መጽሐፍትን የዓለምንም ድካም በእጅ አስገባችም። በጇ አስገባች! የበርካታ ምስጢሮችና እውቀት ባለቤት ሆነች። ይህንን የያዩት እነ ፈረንሳይ፣ አሜሪካ፣ ጣሊያን ሁሉም ምስራኩም አርቢዎችን አይናቸውን ወደ ኢትዮጵያ አደረጉ። ኢትዮጵያም ጓዳ ጓዳዋ ተቀና። በስለ ላይ የተዘረፈው ሲያልቅ፣ በወረራ በወረዳ አላስኬድ ሲል፣ በዲፕሎማሲ ዲፕሎማሲ አላዋጣ ሲል፣ በባንዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከራሷ አስገግዷ ተመረመረች።

ኢትዮጵያ ፈጽማ ከምጠፋበት የመጨረሻ ጉድጓድ ወደፊት እንደ ንስር ታድሳ የምትራመድበት የእርምጃ መጀመሪያ ላይ ነው ያለችው። ከጥቂት ዓመታት በፊት የላስተው ተወላጅ አማረው ባለማተቡ ብርጋዴ ጄኔራል አሳምነው ጽጌ ይህ ታይቶት ነበር። የአማራ ሕዝብ አሁን የገጠመው ፈተና ከአምስት መቶ ዓመት በፊት ገጥሞት ከነበረው ፈተና እጅግ የከፋ ነው። ይህ ትውልድ ይህን ፈተና የመቀልበስ ታሪካዊ ኃላፊነት አለበት፣ በማለት በአደባባይ እየተናገሩት የላስታ የቅዱስ ላሊበለው ዲያቆን እንደ ነቢጭ ነበር። የአማራ ልዩ ኃይልን አሰልጥኖ በአስመረቀበት ዕለት ይህንን ቃ ኃይለ ቃል የተናገረው ይህ ካሁን የገጠመን ፈተና በታሪካችን ወደ ኋላ ከተመለስ ከአምስት መቶ ዓመት በፊት አባቶቻችን እንዲህ አይነት ፈተና ውስጥ ገብቶ ነበር። ያንን ፈተና አልፈን ከዚህ ደርሰናል። አሁን ከዚያ ትንሽ ጠንከር ያለ ፈተና ገጥሞናል። ሱሪያችንን የመክባብ ስሌት አለ ልዩ አይሎች ይህንን የተቃጣብንን ጥቃት ለመመከት የዛይል የህዝብ ትውልድ ኃላፊነት ነው በእርቱ በማለት ተናገረም። ይህ ተቤታዊ ንግግሩ በጸረ ኢትዮጵያ ሁሉ ካህል ብሁከት አስነሳ። ህዋትም፣ ኦነግ ሆዲድም፣ የውስጥ ባንደው ቡድን በአድም አካባቢ የወሃቢ እስላሞችን በቻ በአንድ ጊዜ ሁሉ ተንጫጡ። ጀዋር መሐመድ መአበደ አምባቸውና አሳምነው ጽጌ ላይ በጊዜ መፍትሄ ካልተገኘ ካሳርን አለ። አብይ አህመድም ሀሳቡን ገዛው። ወደ ተግባርም ሄደም። ይህ ብቻ ሳይሆን የጀኔራሉ ንግግሮች በሙሉ ከያሉበት ተለቅመው እንዲካዘኑ ተካዘኑም፣ በጥልቀት እንዲተነተኑ ተደረጉ። የቀረም ካለው ብለው በየሚዲያዎች ላይ ቀርቦ በደንብ እንዲናገርና ስሜቱን እንዲገልጥም ቃል መጠይቅ እንዲሰጥም ተደረገ። ከንግግሮቹ መሀል የሰውየው ማህበራዊ መንፈሳዊ በሚገባ ተረዱ። በተለይም ከዚህ በኋላ የምኖረው ትርፍ ጊዜ ነው፣ ቀሪ ህይወት ለአማራ ህዝብ ሰጥቻለሁ ብሎ ቆራጥነቱ መናገሩ ነው። የአማራ ህዝብ ተከቧል ብሎ ስጋቱ መናገሩ፣ በዚህ ሰዓት በዘራችን ብቻ ጥቃት እየደረሰብን ነው ብሎ እውነታውን መናገሩ። ባለፉት ዓመታት አማራ ለማጥፋት ለማፈን ያልተሰራ ስራ የለም። አማራ ካልተደራጀ በአንድነትም ካልቆመ ታሪካዊ ስህተት ይፈጽማል ብሎ እርግጥም አስቀመጡ። አባቶች ባካችሁ ከቻላችሁ እንዳቡነ ጴጥሮስ ነው በማለት መገሰጹ፣ አሁን ወቅቱ እንደ አማራ መስራት እና ማሰብ የሚያስፈልግበት ጊዜ ነው ብሎ ስራ እንጀምር ማለትና፣ በጫት በሴሰኝነት ደንዝዞ የትኛውን አማራ መቀስቀሱ፣ የህዋ ተለላኪ ወንበዴ እጁን እንቆርጣለን ማለቱ የሰሙ ባድኖች ጭምር ተቆጡ። አኻ ይች ባቄላ ካደረጡ ወደ ሚለው ተረትም እና አብይ አህመድና ህዋቶች ወሰዳቸው። ሰውየው ከነማን ጋር ነው የሚሰራው? የሚለውን በደንብ ጠቅጠቅና እነ ዶክተር አምባቸው አቶ አዘዝ ዋሴናን፣ አቶ ምግባሩ ከበደም አብሮት እንደሆኑ ተረጋገጠ። እነ ፋኖ አስቻለው መኖሪያቸው ተረጋገጠ። ሁሉንም ቋርጠመ በሏቸው። የሆነ ሆኖ የጀኔራሉ ጥሪ ባክኖ አልቀረም። ጥቂቶቹ ቢሆንም መልእክቱ ገዝተው ተሰባሰቡ፣ መመከት ጀመሩ። አማራ ከጠቅላላ ጥፋት ዳነ። ነፃነቱ ከፊት የሚጠበቀው ቢሆንም ከትንሳው በፊት ህማማቱ መቀበል ግድ ሆኖበታል። አሁን ላይ አብያተ ክርስቲያናት እንደጧፍ ቢነዱ ካህናት በመሰየው ፊት እንደ በካሪ ቢታረዱ ማን ይሰማል? ህወሓቶች ሲወጋ የሚያስነጥሱት አብይ እንቅፋት ሲመታ ራስ መታት የሚይዛቸው እነ ቢቢሲ፣ አልጀዚራ፣ ዘጋርዲያን፣ ሲኤንኤን የተባሉት የአረቡና የምዕራቡ ዓለም ሚዲያዎቻቸው አላዩም አልሰሙም። ስራቸው በተግባር ሲገለጥ አዞቅ አብይ አንዘግብብህም አማራን ጫጫ፣ ድንቅ አደጋ ቶሎ ቶሎ አፋጥ ነው እያሉት ነው አሜሪካ የምትቆጣው አብዬ ጭካኔ በትሩ ሲላላ ነው። ያን ጊዜ ብድር አታገኝም ትሏለች። የእነሱ ፍላጎት ሲሆንም አምስት መቶ ዓመት ምዕራባውያን ኢትዮጵያን ለማጥፋት የሄዱበት መንገድ ብዙ መስዋዕትነት ታስከፍቷቸዋለን። እንደዛም ሆኖ ታቦቶቻችን፣ መስቀሎቻችን፣ ቅርሶቻችን፣ ብራናዎቻችን በተቻላቸው መጠን ወስደዋል። አሁን የቀራቸውን ተቋራጭ የእኛ ጳጳስ እኛን መሪ በእኛው አገ የሚገኙ ጠንቋዎች ጋኔ ሳቢ ሳይቀር ተጠቅመው የሀገሩ ሰርበ በሀገሩ በል እያሉ የማጠናቀቂያ ምዕራፍ ናቸው። የኛን ታቦት መስቀል ብራና ላይ የሚሰብሩ በዋናነት በሶስት ምክንያት ነው። አንደኛው ለቴክኖሎጂ ለምርምር፣ ለስልጣኔ ነው። ሁለተኛው ኢትዮጵያ ለማፈራረስ ለማጥፋት ማንነት አባ ዜሮ ለማድረግ ነው። ሶስተኛው እና ዋነኛው ምክንያት ደግሞ ፍርሃት ነው። አሁን እነሱ ያሉበትን የስልጣኔ ደረጃ በአንድ ጊዜ ዜሮ የሚያደርግ የሚያወድም ወደኋላ የሚመልስ የመጣቅ የመጠቀ ሰማያዊ ምስጥር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስለሚገኝ አጥንተው አግኝተው ሲመክሩት እንዲ ስላላቸው በፍራት ተናውጠዋል። አሁንና አሜሪካ እንግሊዝ፣ ፈረንሳይና ሌሎችም የሚያስፈራቸው የኒክሌር ጦርነት አይደለም፣ ኢትዮጵያ አንድ ቀን ወደ መለኮታዊ እውቀት የገባች እንደሆነ እያሉ ነው የሚቃዩት። የዘመን አቆጣጠራችን፣ የባህል አከባበራችን፣ የአምልኮ ስርዓታችን፣ የዜማ ምስጋናችን፣ የአዝማሪ ዘፈናችን፣ ሆታችን፣ እስክስታችን፣ እልታችን ያቃዣችኋል። በእነሱ እሳቤ ይህን ሁሉ የመደምሰስ የመጨረሻ ግብ ላይ ናቸው። የሚመጣው ትውልድ ዜሮ ሆኖ በዜሮ ተባቶ የነሱ አሽከር መሆን እንዲችል፣ ተመራማሪ ተፈላሳፊ ትውልድ እንዳይነሳ፣ የብራና ጽሑፍ በኢትዮጵያ እንዳይኖር ዲጂታል እንዳይ እንዲሆን ዲጂታል ከሆነ በኋላ እንዲወዲ ለምልክት እንዳይገኝ ለማድረግ ወደ ፍጻሜው ላይ ናቸው። የቀረው ብራናና ቅርስ ሙሉ በሙሉ ከነሱ እጅ ከገባ በኋላ የወረቀትና በአካል የሚገኘው ቀስ በቀስ ይወድማሉ። ብራና የሚገኘው በኢትዮጵያ አብያተ ክርስቲያናት ሳይሆን በአሜሪካ፣ በእንግሊዝ፣ በፈረንሳይ ወዘተ ዩኒቨርሲቲዎች ይሆኗል። ከዚያማ የቤተክርስቲያን ክርስቲያን ሊቃውንት ጅርስ ይቻይሉም። የቅኔ የዜማ የቅዳሴ የድጓይ የንባዊ መምህራን እየታደኑ ይቆጫሉ። አሸባሪዎች ወይም ሕገ ወጥ ታጣቂዎች ማንነታቸው የማይታወቅ ገደሏቸው እየተባለ ይለቀማሉ። የአብነት ትምህርት ቤቶች ይቃጠላሉ፣ ይወድማሉ። ክርስትና የሚያነሳ የሚቀደስ ይጠፋል። አብያተ ክርስቲያናት የመሰብሰቢያ አዳራሽ እና ሙዚየም ይደረጋሉ። ይህ የምዕራብ ያን እሳቤ ነው። የእግዚአብሔርን እናየዋለን። ውድ የዚህ ቻናል ቤተሰቦች ቀጥለው መጨረሻውን አስቀምጣችኋለሁ። ለዛሬው በዚህ ይበቃናል።